በደቡብ ክልል ከሚገኙ ተራሮች ሁሉ በከፍታው ቀዳሚ እንደሆነ ይወሳል፣ የጉጌ ተራራ። የዚህ ድንቅ ከፍታ መገኛው በጋሞ ዞን ዳራማሎ ወረዳ ውስጥ ሲሆን ተራራው ከባህር ወለል በላይ 4207 ሜትር ቁመት ይረዝማል። እዚህ ጋር አንዳንዶች የጉጌን ተራራ ርዝመት ከዚህ በላይ እንደሆነ ይናገራሉ። እንደ ጂኦኔምስ ዶት ኦርግ ኢቲ ሃይስት ማውንቴንስ ኢን ኢትዮጵያ መረጃ መሠረት ከሆነ ከአስር የኢትዮጵያ ከፍተኛ ተራሮች መካከል የጉጌ ተራራ በአራተኛ ደረጃ ተቀምጧል። የጉጌ ተራራ ደጋማ አካባቢ እንደመገኘቱ ከርቀት ስንመለከተው ክረምት ከበጋ ነጭ የደመና ጥምጣም የጠመጠመ ካናቱ ላይ አረንጓዴ ካባ ደርቦ የተኮፈሰ ካህን ይመስላል። ከጫፉ ላይ የሚታየው ጉም ለተራራው ልዩ ገጽታን አላብሶታል። በተጨማሪም የአካባቢው መልክዓ ምድራዊ አቀማመጥ፣ አረንጓዴው ውበት ለአይን ምግብ፣ አየሩ ደግሞ ነፋሻማ መሆን ለጎብኚዎች ተመራጭ ያደርገዋል። ከጉጌ ተራራ አናት የሚወጣ ጎብኚ በአራቱም አቅጣጫዎች አይን የማያስከድን እንደ ጅረት የሚፈስ ውበት ይቃኛል። ጥንታዊውን ኤሊ ገብርኤል ገዳም ጨምሮ የሶዴ ደሬዎች ጮዬ ማስቃላ ዓመታዊ በዓል ማክበሪያ ምድርን፣ ከጉጌ ተራራ ስር የሚምዘገዘገውን ቶሽኬመንትያ ፏፏቴ እንዲሁም አስደማሚውን የጋሞዞን መልካ ምድርንና የማህበረሰቡን አኗኗር ዘይቤ ይጎበኛል። ጉጌ ተራራ ከጋሞዞን ዳራማሉ ወረዳ ዋና ከተማ ዋጫ 20 ኪሎ ሜትር ርቀት ላይ ይገኛል። ወደ ተራራው ለመሄድ በቂ የመንገድ መሠረተ ልማት አለ ለማለት ባያስደፍርም በህዝብ ጉልበት የተሰራ መንገድ ወደ አካባቢው ያደርሰናል። በአብዛኛው ስለ ጉጌ ተራራ ዝና በተለያየ አግባብ የሰሙ የውጭ ሀገር ቱሪስቶች ለጉብኝት ተመራጭ ያደርጉታል። ብዙ አልተሰራበትም እንጂ የጉጌ ተራራን የሀገር ውስጥና የውጭ ሀገር ቱሪስቶች ከዚህ በላይ እንዲጎበኙ ምቹ ሁኔታዎችን በመፍጠር የኢኮኖሚ ምንጭ ማድረግ ይቻል ነበር። ሀገራችሁን ለማወቅ የምትፈልጉ ሁሉ ወደ ጉጌ ተራራ ጉዞ ብታደርጉ የጋሞን ደጋማ አካባቢ የመሬት ገጽታ፣ የህብረተሰቡን የአኗኗር ዘይቤ፣ የቤት አሰራር ጥበብና ሌሎች ድንቅ ባህሎችን በመመልከት ለመንፈስ እርካታን፣ ለአእምሮ ደግሞ እረፍትን ታገኛላችሁና እነሆ ተጋብዛችኋል። ጉጌ ዙማ፣ የደቡብ ተራሮች አውራ፣ በኢትዮጵያ አራተኛው ከፍታ ቦታ። የተከበራችሁ ድቡሻ የመረጃ ማዕከል ቤተሰቦች ሰቦች ለዛሬ ያዘጋጀንላችሁ ዝግጅት ይህንን ይመስል ነበር። አስተያየትና ጥቆማ ካላችሁ ልታደርሱን ትችላላችሁ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር ይብዛላችሁ።